በስማው ወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የዘመናት ባለቤት የፍጥረት ሁሉ ጌታ ለውለ ባህር እግዚአብሔር ሆይ የችንለትናችን ሰዓት ባርከ ከቀድሰ ቅዱስ ቃልህ እንድንማማር ስምህን ጠርተ እንድናመሰግን በቃልህ ልታጽናና ልታበረታን የህይወታችንን መርህ ልታሳየን በዚህ ሰዓት ዳግም ስላገናኘን አምላክና አባታችን እግዚአብሔር ሆይ ክብረና ምስጋና ከምድር ስካሪያም በሁላችን አንደበት ለአንተ ይሁን፣ አሜን። ይህንን ቃል በያላችሁበት ቦታ ሆናችሁ የምትከታተሉ አባቶች፣ እናቶች፣ እህቶችና ወንድሞች ሁላችሁ በወደደን ባከበረን እስከ መቃብርም ድረስ ባፈቀረን በክርስቶስ ኢየሱስ ፍጹም የሰላምታ ቃል እንደምሰነበታችሁ። ቸርነቱ የማያልቅ ምሕረትና ይቅርታ የባህሪ ገንዘብ የሆነ ለወደ ባህሪ እግዚአብሔር ስለማይነገር ስጦታው ሁሉ ክብርና ምስጋና ለታላቅ ስሙ ይሁን። እንግዲህ ዛሬ እንደ እግዚአብሔር በጎ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 ላይ የሚገኘው ኃይለ ቃል ይሆናል። ይህንን ቤተ መቅደስ አፍርሱት የሚል ቃል አለ። ርዕስ የምናደርገው እሱን ነው። ይሄንን ቤተ መቅደስ አፍርሱት። በዚህ ርዕስ ስንማማር የትምህርታችን መሰረታዊ ዓላማ የሚያተኩረው ራሳችንን በማፍረስ በእግዚአብሔር ዳግም እንዴት በክብር እንደምንሰራ ማሳየት ነው። ጌታ መንፈስ ቅዱስ ለሁላችንም የቃሉን ደጃፎች ይክፈትልን። እግዚአብሔር አፍርሶ እንዲሰራን፣ በአዲስ ማንነት እንዲለውጠን፣ ለእርሱ የተሻለ ክብር ያለን የመንፈስ ቅዱስ ጸጋ በመላበት ያለን ሰዎች እንድንሆን ጌታ ከሁላችን ጋር ይሁን። ይህንን ቃል የምናገኘው በዚህ በዮሐንስ ወንጌል ምዕራፍ ሁለት ላይ ነው። ክርስቶስ ወደ ቤተ መቅደስ ገብቶ ብዙ ሻጮችና ለዋጮችን ከቤተ መቅደስ ባሳደደበት ሰዓት ላይ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የቀማኞች ዋሻ፣ የወንበዴዎች መሸሻ አደረጋችኋት ብሎ ገበታቸውን እየገለባበጠ ከቤተ መቅደስ ባስወጣቸው ጊዜ ይህን የምታደርገው በምን ሥልጣን ነው? አንተ ማነህ? የሚል ከአይሁድ ጥያቄ ቀርቦለት ነበረ። በዛን ጊዜ የመለሰላቸውን ምላሽ ነው ርዕስ ያደረግነው። ቃሉ እንዲህ ይላል። ይህንን ስለምታደርግ ምን ምልክት ታሳየናለህ? አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሶስተኛውም ቀን አነሳዋለሁ አላቸው። ስለዚህም አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በሶስት ቀን ታነሳዋለህን? አሉት። እርሱ ግን ስለ ሰውነት ቤተ መቅደስ ይል ነበረ። ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ። ክብር ለአምላካችን ይሁን። እንግዲህ ከዚህ ቃል የምንመለከተው ኢየሱስ ክርስቶስ በምን ስልጣንህ ነው ሻጮችን ከቤተ መቅደስ የምታባረረው? አንተ ማነህ? እስቲ ማንነትን ግለጥልን ብለው ከአይሁድ ጥያቄ ቀረበለት። ምልክት አሳየን ስለ ማንነትህ በዚህ ሰዓት ነበር ጌታ ይሄን ቤተ መቅደስ አፍርሱት በሶስት ቀን እሰራዋለሁ አላቸው። ይሄ ማለቱ ምን ማለት ነው? ይሄንንም አድርገው የቤቱ ባለቤት ስለሆንኩ ነው። የቤቱ ባለቤት መሆኔን ደግሞ ለማወቅ ትገሉኛላችሁ፣ ትሰቅሉኝ ያላችሁ ወደ መቃብር ወርዳለሁ፣ ግን በሶስተኛው ቀን ሞትን ድል አድርጌ እነሳለሁ። በዛን ጊዜ ሞትን ድል ማድረግ የሚችል ኃያል ጌታ መሆኔን የሲኦልና የመቃብር ቁልፍ በእጄ ያለ ድንቅ አምላክ መሆኔን ሞትን ድል በማድረጌ ትረዳላችሁ። ስለዚህ የቤቱ ባለቤት ስለሆንኩኝ በዚህ ቤተ መቅደስ የምመለከው እኔ ስለሆን ቤተ መቅደሱን የማጽዳት ግዴታና ሥልጣን ስላለኝ ቤተ መቅደሱን አጽድቻለሁ። ባለቤቱ መሆኔ የሚገባችሁ ሞትን ድል አድርጌ በምነሳበት ጊዜ ነው ብሎ ክርስቶስ፣ እነሱ ስለ ሕንጻው ሲናገሩ እርሱ ግን ስለ ህንፃ ሰውነቱ ይመልስላቸው ነበር። በእርግጥ በዚህ ቃል ላይ እንደምንመለከተው ክርስቶስ ሁሉ ጊዜ ለቤቱ ይቀናል። እስመ ቀናዕተ ቤትከ በልዐኒ እንዳለ ቅዱስ ዳዊት፣ የእግዚአብሔር ቤት በማይገባ ነገር ሲበለሽ ክርስቶስ ዝም አይልም። አመፀኞች ሲበዙ፣ ነውረኞች ሲበረክቱ፣ ለእግዚአብሔር ክብር የማይቆሙ ፈሪሃ መለኮት በልባቸው የሌለ አመፀኞች በእግዚአብሔር ቤት ውስጥ ሲመላለሱ እግዚአብሔር ዝም አይልም፣ ይቀጣቸዋል። ይህ በጥንትም በብሉይ ኪዳን አይተናል፣ በአዲስ ኪዳንም እየተመለከትን ነው። በዘመነ ብሉይ አፍኒና ፊነሃስ በእግዚአብሔር ቤት ውስጥ ሲያምፁ አባታቸው ኤሊም መምከርና መገሰጽን እንቢ ባለ ጊዜ እግዚአብሔር ለጠላት ቀስት አሳልፎ ሰጥቷቸዋል። በፍልስጤማውያን እጅ አፍኒና ፊነሃስ የመቅደሱ አገልጋዮች አልፈዋል። አባታቸው ኤሊም ቸልተኛ ነበረና ለእግዚአብሔር ቤት ክብር የማይሰጥ የሚገባውን ጥንቃቄ የሚያደርግ ሰው አልነበረምና እግዚአብሔር እሱንም ማሰናብቶታል። የእግዚአብሔርን ቤት በቸልታ የእግዚአብሔርን ቤት በቸልታ የሚያደርግ የእግዚአብሔርን ስራ በቸልታ የሚያደርግ እሱ የተረገመ ይሁን ነው የሚለው ነቢዩ። ወገኖች፣ የዛሬም ቢሆን ጥንቁቆች ልንሆን ይገባል። እግዚአብሔር እንዲባርክን እንዳይቀስፈን እግዚአብሔር ሰላምና ምሕረቱን በቤተ መቅደሱ እንዲያበዛልን ለእግዚአብሔር እንደሚገባ ልንመላለስ ይገባል። ወደ ዋናው መሰረታዊ ነጥባችን ስንመጣ ይሄን ቤተ መቅደስ አፍርሱት ነው ያለው ይሄ ቤተ መቅደስ የተባለ ሰውነቱ ሲፈርስ ክብር ያለው የልጅነት ስልጣን ያለው የወራሽነት መብት ያለው ሌላ ማንነት እንደሚሰጠን እየገለጠልን ነው። ወገኖቼ ኢየሱስ ክርስቶስ በመሞቱ ኢየሱስ ክርስቶስ በመስቀል ላይ መከራን በመቀበሉ ኢየሱስ ክርስቶስ በስጋው በለበሰው ትስብዒት ብዙ ቅጣት በመቀበሉ እርሱ ቤዛ ሆኖ የሰው ልጆች ሁሉ በክብር እንዲቆሙ አድርጓል። እሱ ተዋርዶ እሱ ተገፍቶ የባሪያን መልክ ይዞ እስከ መስቀል ሞት ድረስ እንኳን በመታዘዙ የአዳም ልጆች በሙሉ በክብር ላይ ክብር፣ በጸጋ ላይ ጸጋ እንድናገኝ፣ ህይወት እንድንወርስ ሆነናል። ክብር ለአምላካችን ለኢየሱስ ክርስቶስ ይሁን። አሁን ይሄን ቤተ መቅደስ አፍርሱት የሚለውን ቃል ወደ ራሳችንም ልናመጣው ይገባል። እግዚአብሔር የማይከብርበት ማንነት ውስጣችን ካለ ሊፈርስ ይገባዋል። ከዓለም ጋራ የምንሸቃቅጠው የኃጢአት ሸቀጥ ካለ እሱ ሊጠረግ ይገባዋል። ለእግዚአብሔር ክብር የተለየ የቅድስና ህይወት ያለው ማንነት ሊኖረን ይገባል። የዛኔ እግዚአብሔር እያከበረ ያከብረናል፣ እየባረከ ይባርከናል፣ እያበዛ ያበዛናል። በእውነት በህይወታችን እግዚአብሔር ትልቅ ጸጋና የመንፈስ ቅዱስን ኃይል በምልአት ይሰጠናል። ይህን ቤተ መቅደስ አፍርሱትን ያለው በቃ የተሻለ ማየት ከፈለግን፣ የላቀ ክብር ላይ መድረስ ከፈለግን ወገኖቼ የተበላሸ ማንነት የጎሰቆለ ህይወት እግዚአብሔር የማይከብርበት በውስጣችን ብዙ ነውር ካለ እሱን ጠርገን አስወግደን በተሻለ ሰብእና በእግዚአብሔር ፊት ልንቆም ይገባል የዛኔ እግዚአብሔር በልዩ ክብር ለሁላችን የልጅነት ጸጋውን ያበዛልናል ክርስቶስ ለመሆኑ ይህን ቤተ መቅደስ አፍርሱት ሲል ሰውነቱ በመከራ በስቃይ ወደ መቃብር ሲወርድ በመስቀል ላይ ሲቸነከር ምን የተሻነ ነገር ሰዎች አገኘን? ያ ቤተ መቅደስ ሰውነቱ አዳማዊ ገላ መከራ በመቀበሉ ለሰው ልጆች የተገኘው እርባናና ጥቅም ምንድን ነው? ይህን መጽሐፍ ቅዱስን ገልጸን የተወሰኑ ነጥቦችን እናያለን። የመጀመሪያው ክርስቶስ በሰውነቱ መከራ በመቀበሉ ያ አዳማዊ ገላ እስከ መቃብር ድረስ በመውረዱ ለዓለም ሁሉ የተገኘው በረከት ምንድን ነው ካልን ኃጢአትና እርግማናችን እንዲሻርልን ሆኗል በሱ መከራ በሱ ቁስል በሱ ህማም በሱ ወደ መቃብር መውረድ ያ ቤተ መቅደስ ሰውነቱ ጽኑ ህማምና መከራን በመቀበሉ በመፍረሱ ወገኖቼ አዳማውያን እኛ ግን የተሻለ ክብር አዲስ ቤተ መቅደስ አዲስ ክብር እንድናገኝ ሆነናል መጽሐፍ ቅዱስ እንዲህ ይላል ለኃጢያት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢያታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ ይላል አንደኛ ጴጥሮስ 2 24 ላይ። በመገረፉ ቁስል ተፈወሳችሁ። ለኃጢያት ሞተን ለጽድቅ እንድንኖር የእግዚአብሔር ቤተ መቅደሶች፣ የአዲስ ኪዳን የመንፈሱ ማደሪያዎች እንድንሆን እርሱ ስለኛ ቆሰለ፣ እርሱ ስለኛ ደቀቀ እርሱ ስለኛ ራሱን አዋረደ የማርያም መልክ ይዞ እስከ መስቀል ሞት ድረስ እንኳን የታዘዘ ሆነ። በዚህም ጥቅሙ ለኛ ሆነ። ወገኖቼ ለዚህ ነው የቤተ መቅደስ አፍርሱት ያሉ። ሰውነቱን አዲስ አድርጎ ሊሰራን ስለፈለገ እርግማን የተሻረለት የልጅነት ክብር የተሰጠው የሲኦል ምርኮኛ ከእንግዲህ የማይሆን ወደ እግዚአብሔር መንግስት በልጅነት ስልጣን መውረስ የሚችል ማንነት ያለው ክብር ሊሰጠን ስለፈለገ የቀደመውን አዳም አዳማዊ ገላ አዳማዊ ሰብእና አዳማዊ ባህሪ ማፍረስ ስላለበት ክርስቶስ ያንን በሞቱ በመስቀል ላይ ሻረ። ኢሳይያስ እንዲህ ነበር ያለው፣ ስለመተላለፋችን ቆሰለ፣ ስለበደላችን ደቀቀ፣ የደህንነታችንም ተክሳት በእርሱ ላይ ሆነ፣ በእርሱም ቁስል እኛ ተፈወስን። የቆሰለው እሱ የተፈወስነው እኛ የወደቀው እሱ የተነሳ ነው እኛ። የተዋረደው እሱ የከበረ ነው ግን እኛን። ለምን የሁላችንን ኃጢአት እግዚአብሔር በእርሱ ላይ አድርጎ ነበረ ነው የሚለው መጽሐፍ ራሱ። ኢሳይያስ ወረድ ብሎ ምንድን ነው የሚለው? እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገድ ዋዘ ነበለ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ይለ ክብር እግዚአብሔር የሁላችንን በደል የአዳምን ልጆች ነገደ ሴም፣ ነገደ ካም፣ ነገደ ያፌት ጥቁሩ፣ ነጩ፣ የዓለም ዘር በሙሉ በአዳም አብራክ ውስጥ ነበር። አዳም ሲረገም አብረን ተረግመን ነበር። አዳም የልጅነትን ጸጋውን ሲገፈፍ ተገፈፍብን ነበር። የአዳም ባህሪው ሲጎሰቁል ሁላችን በውስጡ ሆነን ባህሪያችን ጎስቁሎ ነበረ። አሁን በዳግማዊ አዳም በክርስቶስ ኢየሱስ ግን ዳግም ተሰራን። ዳግም የምህረት ሰዎች ሆንን። ይቅርታና ምህረትን ከእግዚአብሔር ዘንድ አገኘን። እሱ ቤዛችን ሆነ። በአባቱ ፊት ኃጢአታችንን ተሸክሞ ታየልን። አባ ስራይ ሎሙ እስመ በዚያ እያምሩ ይገብሩ። አባቶ የሚያደርጉትን ያቁምና የቀርበላቸው ብሎ የሁላችንን ኃጢአት ተሸክሞ በአባቱ ፊት ታየልን። ክብር ለስሙ ይሁን። ቅዱስ ጳውሎስ እንዲህ ይላል፣ ክርስቶስ ደግሞ የብዙዎችን ኃጢያት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢያት ይታይላቸዋል። ዕብራውያን 9፥28 ላይ የሁላችንን ኃጢያት ተሸክሞ በአባቱ ፊት ታየልን። ምህረት አድርግ፣ ይቅርታ አድርግ፣ በኔ መስዋዕትነት፣ በኔ መድማት፣ በኔ መቁሰል፣ በኔ መሞት ሌላውን ዓለም ይቅርበል ብሎ ክርስቶስ በአባቱ ፊት ታየልን። አሁን ሊያድናቸው ለሚጠባበቁ ሁሉ ያለ ሀጢአት ዳግመኛ ይታይላቸዋል ዳግመኛ ክርስቶስ አሁን ወገኖቼ በአባቱ ፊት ኃጢአታችንን ተሸክሞ ማር ይቅር የሚል አይደለም ኃጢአትና ነውራችንን ይዞ የሚታይልን አይደለም ከእንግዲህ ክርስቶስ የሚያደርገው አዳኝ ነው በስሙ ላመኑት በስሙ ለተጠመቁት እርሱን ለተከተሉ ሁሉ ምህረትና ይቅርታ የሚያደርግ ፈራጅ ጌታ ነው በመስቀል ላይ አንድ ጊዜ ታይቶልናል በዚህ ላመኑ ቤዛዬ ነው ላሉ መዳንን በእምነት ለተቀበሉ ሰዎች ሁሉ በክርስቶስ ኢየሱስ ደም ምሕረትና ይቅርታን ያገኛሉ። ዳግመኛ ከሳሽ እንኳን ቢመጣ ክርስቶስ ኢየሱስ የኔ ናቸው ብሎ ስለእኛ ተሟቅቶ በደሙ ነጻ የሚያወጣን ሆነናል። ክብር ለአምላካችን ይሁን። ለዚህ ነው የቀደመ አዳማዊ ባህሪውን የቀደመ አዳማዊ ትስብእት ይህንን በአዳም ውስጥ ተሰውሮ የነበረውን ኃጢአት በሙሉ በመስቀል ላይ የገደለው። ለዚህ ነው መጽሐፍ ቅዱስ እንዲህ ይላል፤ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይላል ቆላሴስ 2:14 ላይ። በመስቀል ላይ ጠርቆ ከመንገድ አስወግዶታል። ምኑን? ርግማናችንን ባህርነታችንን ውርደታችንን፣ የሲኦል ሰዎች መሆናችንን ይሄንን ሁሉ ዳግመኛ እንዳያገኘን እግዚአብሔር ወልድ ኢየሱስ ክርስቶስ በመስቀል ላይ ጠርቆ ከመንገድ አስወግዶታል። አሁን በእርሱ በኩል ወደ እግዚአብሔር የምንመጣ ሰዎች ክብር የምናገኝ ሆነናል። ጽድቅን የምኖር ሰዎች ሆነናል። ክርስቶስን አምነን ቤዛዬ ነው መድኃኒቴ ነው አምላኬ ነው የምንል ሰዎች ወገኖቼ የምህረትና የይቅርታ ደጃፎች ለሁላችን ተከፍቶልናል። ክብር ለአምላካችን ይሁን። ትልቅ ጸጋን ያገኘ ነው ወገኖቼ። መጽሐፍ ቅዱስ እንዲህ ይላል፣ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን ሰባት አምስት ላይ በእርሱ አምነው ጌታዬ ነው አምላኬ ነው አዳኘ ነው ህይወቴ ነው ዳግመኛ ዲያብሎስ እንዳይኮንነኝ ፈራጄ ነው ለእኔ ይፈርድልኛል በዲያብሎስ ይፈርድበታል፣ ከሲኦል ላንቃ ከጨለማው ጥልቅ ያወጣኛል ብለው በእርሱ በማመን ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ክብር ለአምላካችን ለኢየሱስ ክርስቶስ ይሁን። አዳኛችን ነው፣ ቤዛችን ነው፣ መጽናናችን ነው፣ ተስፋችን ነው። ለዚህ ነው ጌታ እኔ መንገድም እውነትም ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም ያለው ዮሐንስ አስራ አራት ስድስት ላይ አዎ መንገዳችን እርሱ ነው። ህይወታችን እርሱ ነው። የሞተልን ህይወት የሰጠን እርሱ ነው። በጨለማና በሞት ጥላ ውስጥ ለምንመላለስ ሰዎች መንገድ የሆነን ወደ አባቱ መድረሻ የሆነን የጽድቅ ህይወታችን ክርስቶስ ኢየሱስ ነው። ወደ ዘላለም ህይወት የምንገባበት በራችን እርሱ ነው። በሩ እኔ ነኝ ነው ያለው። ክብር ለአምላካችን ይሁን። ስለዚህ ወገኖቼ ኢየሱስ ክርስቶስ በመስቀል ላይ የተሰቀለው ያ ሰውነቱን ያፈረሰው መከራ የተቀበለው ወደ መቃብር የወረደው በአዲስ ማንነት እኛ የአዳም ልጆችን ዳግም ሊሰራን ስለፈለገ ነው ይሄን ቤተ መቅደስ አፍርሱት ያለው አዎ አሮጌው መፍረስ ነበረበት አዲሱ እንዲሰራ አዳማዊ ማንነት መሻር ነበረበት ዛሬ ክርስቶሳዊ ማንነት ይዘን እንድንቆ ዛሬ በክርስቶስ ክርስቲያን የተባልን አዲስ ፍጥረቶች ነን መጽሐፍ ቅዱስ ምንድነው የሚለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ከእንግዲህ አልፏል። ሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል። በቃ ታድሰናል፣ ተለውጠናል። በጥምቀት በልጅነት ክብር ከእርሱ ጋራ ለቤዛ ቀን የሚሆነውን በቅዱስ መንፈስ የሆነውን ማህተብ በማግኘት ተቀብተን ስጋው ደግሞ ተቀብለን ተጠምቀን ክብርን አግኝተናል ወገኖቼ። ዛሬም ቢሆን ነው ዛሬም ወገኖቼ አሮጌው ማንነታችን ሊፈርስ ይገባል። ይሄ ቤተ መቅደስ አፍርሱት እንዳለን የተበላሸ ሰብእና ካለን፣ በነውር የሚመላለስ ህይወት ካለን ሊፈርስ ይገባዋል። ሴሰኞች ካለን፣ አመንዘሮች ካለን፣ ዘረኞች ካለን፣ ቁጦች፣ ትዕቢተኞች፣ ስስታሞች ካለን፣ ሐሜተኞች፣ አድመኞች እግዚአብሔር በማይከብርበት ማንነት ውስጥ የምንመላለስ ሰዎች ካለን ይሄ ቤተ መቅደስ ሊፈርስ ይገባዋል። አዲስ ቤተ መቅደስ ሊታነጽ ይገባዋል። ወገኖቼ መጽሐፍ ቅዱስ ምንድን ነው የሚለን? ሁላችን የመንፈስ ቅዱስ ማደሪያ የሆነ ቤተ መቅደሶች ነን። በአንደኛ ቆሮንቶስ 11:19 ላይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ይሄ ሰውነታችን ከእግዚአብሔር የተቀበል ነው፣ የመንፈስ ቅዱስ ማደሪያ ቤተ መቅደስ ነው። ይሄ የተበላሸ ቤተ መቅደስ ከሆነ ግን መፍረስ አለበት፣ በአዲስ መሰራት አለበት። የምንሸቀጥበት ከሆነ የወንበዴዎች ዋሻ የቀማኞች መሸሻ ነውራችን ሕይወታችን እንደ ወንበዴ እንደ ቀማኛ ከሆነ ከእንግዲህ ያ ቤት መጽዳት አለበት፣ መስተካከል አለበት የሰላም ንጉስ እንዲገባ የሰላም አለቃ ኢየሱስ ክርስቶስ እንዲነግስ የሰማይና የምድር ንጉስ አማኑኤል በልባችን ዙፋኑን እንዲዘረጋ የተለየ ክብር እንድናገኝ፣ ወገኖቼ ራሳችንን መቀየር መቻል አለብን። የሚገርማችሁ ኢየሱስ ክርስቶስ ያ አዳማዊ ገላ ያ አዳማዊ ማንነትን በመስቀል ላይ አሳልፎ ከሰጠ በኋላ ከተቀበረ በኋላ ሞትን ድል አድርጎ ከተነሳ በኋላ የአዳም ልጆች ምን ያገኘ ነው? ጥቅም አለ ካልን በሁለተኛ ደረጃ ወገኖቼ አዲስ ሰው የመሆን እድልን አግኝተናል። መጽሐፍ ቅዱስ እንዲህ ይላል፤ እርሱ ሰላማችን ነውና ሁለቱን ያዋሃደ፣ በአዋጅ የተነገሩትንም የትእዛዛትን ህግ ሽሮ፣ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህንም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው ይላል። ክብረ ለአምላካችን ይሁን። ኤፌሶን 214 ላይ የተሰቀለው ክርስቶስ ሁለቱን ያዋህድ ዘንድ ሕዝብና አህዛብን ነፍስና ስጋን ሰውና እግዚአብሔርን ያዋህድ ዘንድ ያስታርቅ ዘንድ አንድ ያደርግ ዘንድ ሰላምንም ያደርግ ዘንድ ነው። በዚህም አዲስ ሰውን ይፈጥር ዘንድ ነው ወገኖቼ በክርስቶስ ኢየሱስ የተፈጠረን አዲስ ሰዎች ነን። ከሞቱና ከተንሳዮ በኋላ አዳማዊ ማንነታችን በመስቀል ላይ ተጠርቆ ቀርቶልናል። ክርስቶስ በተሰቀለ ጊዜ በእርሱ ያመንን ሁሉ አብረን ከርሱ ጋር ተሰቅለናል። ክርስቶስ ሲነሳ በአዲስ ትንሣኤ ሁላችን ተነስተናል። ለዚህ ነው ኤፌሶን 2:10 ላይ በኢየሱስ ክርስቶስ ተፈጠረን የሚለው ቃል ዳግም እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሁሉ ለማድረግ በክርስቶስ ኢየሱስ ተፈጠርን እግዚአብሔር የሰው ልጆችን የፈጠረው ለንጽህና ለቅድስና ነው ንግበር ሰብአ በአርአያነ ወአምሳሊነ ሰውን በመልካችን እንደምሳሌያችን እንፍጠር ብለው ነው ሥላሴ አዳምን የፈጠሩት የበጎ ነገር ተባባሪዎች እንድንሆን የጽድቅ ሰዎች እንድንሆን እግዚአብሔር በአርአያው ፈጠረን በኃጢአትና በበደል ግን ወደቅን ቆሸሽን ንጽሐ ጠባያችንን አሳድፍን ክርስቶስ ዳግም ሰው የሆነው ወደ ቀድሞ ክብራችን ሊመልሰን የቀድሞ ጸጋችንን ሊያድስልን ዳግመኛ በእርሱ በማመን አዲስ ፍጥረት እንድንሆን ነው። ለዚህ ነው መልካሙን ለማድረግ በክርስቶስ ኢየሱስ ተፈጠርን። ወገኖቼ በክርስቶስ ኢየሱስ ሁላችን አዲስ ፍጥረቶች ነን። የቀደመው ማንነታችን እርግማናችን የተሻረልን የበረከት ሰዎች ሆነናል። ክብር ለአምላካችን ይሁን። ለዚህ ነው ይሄን ቤተ መቅደስ አፍርሱት፣ እኔም በሶስተኛው ቀን እሰራዋለሁ። ዛሬም ቢሆን ወገኖቼ ራሳችንን ማፍረስ ባለብን መልኩ እናፍርስ፣ እግዚአብሔር ፈጥኖ በአዲስ መልኩ ይሰራናል። 46 ዓመት ነው ቤተ መቅደሱ የፈጀው፣ ኢየሱስ ክርስቶስ ግን በሶስት ቀን እሰራዋለሁ ነው ያለው። ወገኖቼ ራሳችንን አሁን ባለንበት ደረጃ ለማቆም ብዙ አመት ፈጅቶብናል፣ በኃጢአት እየወደቅን እየተነሳን ዛሬ ያለንበት ህይወት የምንመላለስበት ስብዕና ስብዕና የብዙ አመት ክምችት ውጤት ነው። ክርስቶስን ዳግመኛ ስረን ካልነው ግን ንስሐ ገብተን በፊቱ ከተንበረከክን ግን ጥቂት ቀን እግዚአብሔር ይበቃዋል። በሶስተኛው ቀን እሰራዋለሁ ነው ያለው። ወገኖች እግዚአብሔር በቃሉ ይሰራናል፣ በመንፈሱ ይሰራናል። ከእርሱ ጋራ በሚኖረን ህብረት በአዲስ ማንነት ይለውጠናል። ራሳችንን ለማፍረስ የተበላሸ ማንነታችንን ለመቀየር ራሳችንን ግን ዝግጁ ማድረግ አለብን። መጽሐፍ ቅዱስ ስለ ጥንቱ ቤተ መቅደስ በሚናገርበት ጊዜ ያ የጥንቱ ቤተ መቅደስ ሰለሞን የሰራው ፈርሶ ነበረ። ባቢሎናውያን መጥተው በ586 አፍርሰውታል። ከ50 ዓመት በኋላ ዘሩባቤል የእግዚአብሔርን ቤተ መቅደስ ድጋሜ ሲያንጽ እግዚአብሔር እንዲህ አለ፣ ይህንን ቤት በክብር እሞላዋለው ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል። የሰራዊት ጌታ እግዚአብሔር ሐጌ 29 ላይ ከፊተኛው ይልቅ የሁለተኛው ቤት ክብር ይበልጣል ዳግመኛ በክብር እሞላዋለሁ። ወገኖቼ እግዚአብሔር በክብር ይሞላናል፣ በመንፈሱ ይሞላናል፣ ጸጋውን ያትረፈርፍልናል። የሱ የሆነውን መለኮታዊ ስጦታዎች ሁሉ ያለ ንፍገት እግዚአብሔር ይሰጣናል፣ የቀድሞ ማንነታችንን ካፈረስን፣ የተበላሸ ማንነታችንን በእግዚአብሔር ፊት ከጣልን። በቅድስና ህይወት በምን እንመለጥ ከሆነ መንፈስ እንዲሞላብን ዝግጆች ከሆንን፣ ቃሉ በምልአት እንዲኖርብን የምንተጋ ከሆነ የጸሎት ሰዎች፣ የጾም ሰዎች፣ የስግደት ሰዎች ከሆን እግዚአብሔር ከፊተኛው ይልቅ የአሁኑ የሚሰራን ህይወት የበለጠ ይሆናል። ስለዚህ ወገኖቼ ይሄን ቤተ መቅደስ አፍርሱት ነው ያለው። ማፍረስ ያለብንን ነገር ከውስጣችን እናፍርስ፣ ማውጣት ያለብንን ነገር ሁሉ ከውስጣችን እናውጣ፣ ለእግዚአብሔር እንለይ። ቅዱስ ጴጥሮስ ያለፈው ዘመን ይበቃል አለ። በአንደኛ ጴጥሮስ ምዕራፍ አራት ከቁጥር አራት ላይ ስንመለከት የአህዛብን ፈቃድ ያደረጋችሁበት በመዳራት በስጋ ምኞት፣ በስካር በዝፈን ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃል። ወገኖቼ ይበቃናል። ነውረኞች ከነበር ዘረኞች ከነበር ሐሜተኞች ከነበር ደም አፍሳሾች ከነበር ሙሰኞች ከነበር በሰው ህይወት ላይ ግፍ የምንሰራ ሰዎች ከነበር፣ ዛሬ ግን በቃኝ ብለን በንስሐ ልንመለስ ይገባል። ይሄ ነው አሮጌውን ማንነት ማፍረስ። በዚህ ጊዜ እግዚአብሔር ያድሰናል። በክብር ላይ ክብር፣ በጸጋ ላይ ጸጋ ይሰጠናል። ክብር